አንድ ዓለም አቀፍ የእግር ኳስ ሜዳን መሸፈን የሚችል አውሮፕላን ስለመሰራቱ ተነገረ። ሰላም ተመልካቾቻችን፣ በምን አዲስ በሳይበር ሰዓታችን ላይ ነው የምንገኘው። በዓለም ዙሪያ የተሰሙ አዳዲስ የቴክኖሎጂ መረጃዎችን ይዘን ቀርበናል። አብሯችን ቆዩ። ዓለም አቀፍ የእግር ኳስ ሜዳን መሸፈን የሚችል አውሮፕላን ስለመሰራቱ ተነገረ። ስትራትሎንች አንድ ግዙፍ የእግር ኳስ ሜዳን መሸፈን የሚችልና እጅግ ፈጣኑን ሃይፐርሶኒክ ታሎን ኤቱ አውሮፕላን መፍጠሩን አሳወቀ። አውሮፕላኑ 73 ሜትር ርዝመትና 117 ሜትር የክንፍ ስፋት እንዳለው ተነግሯል። ይህም የአንድን ዓለም አቀፍ ስቴዲየም ስፋት ለማረፊያነት የሚጠቀም ያደርገዋል ተብሏል። ሃይፐርሶኒክ ታሎን ኤቱ የተሰኘው አውሮፕላን በአሜሪካ የአቪሽን ታሪክ እጅግ ግዙፉና ፈጣኑ እንዲሆን አስችሎታል። ይህ አውሮፕላን በሰዓት ከ6000 ኪሎ ሜትሮች በላይ መክነፍ መቻሉ ፈጣኑና ግዙፉ እንዲሆን አድርጎታል። በዘርፉ የተሰማሩ ተመራማሪ ኢንጂነሮች ስድስት የአውሮፕላን ሞተሮችና ሁለት ዋና የአውሮፕላን መጫኛ ክፍሎች እንዲኖረው አድርገውም መፍጠራቸው አውሮፕላኑ ልዩ እንዲሆን አድርጎታል። ይህም ከባድ ነገሮችን ጭኖ ለመብረር ጉልበት እንደሚሰጠው ታውቋል። ይህ አውሮፕላን ለመከላከያና ለንግድ ዘርፍ ተመራጭ እንደሚሆን የዘገበው ፋርሚንግ ዴል ኦብዘርቨር ነው። ወደ ቀጣዩ መረጃችን ስናመራ የጀነሬቲቭ ኤአይ ውጤቶችን ለይቶ ማወቂያ ስርዓት ሊተገበር ነው። እጅግ በተራቀቀ ዘዴ የሚሰሩት የጄኔሬቲቭ ኤአይ ውጤቶችን በቀላሉ መለየት አዳጋች እየሆነባቸው በመምጣቱ በርካቶች የማጭበርበር ሰለባ ሲሆኑ ይስተዋላል። ለዚህም ሲንት አይዲ ዲቴክተር የተሰኘው ስርዓት የመፍትሄው አካል ይሆናል ተብሎ ይጠበቃል። ስርዓቱ የኤአይ ቴክኖሎጂ ውጤት የሆኑ ምስሎችም ሆነ ጽሁፎች ለይቶ ማወቅ የሚያስችል ሲሆን በጀነሬቲቭ ኤአይ ቴክኖሎጂ የሚፈጠሩት ይዘቶች በሚሰሩበት ወቅት በግልጽ የሚታዩ መለያ ምልክቶች ወይም ዋተር ማርክ ይካተትባቸዋል ተብሏል። የጉግል ኩባንያ ውጤት የሆነው ስርዓቱ ከኒቪዲያ እና መሰል የቴክኖሎጂ ተቋማት ጋር በመተባበር በስፋት አገልግሎት መስጠት ያስችላል ተብሏል። ስርዓቱ አርቲፊሻል ኢንተልጀንስ ቴክኖሎጂ በስፋት ጥቅም ላይ በሚውልበት በዚህ ዘመን ግልጽ፣ ተአማኒና አካታች የሆነ የቴክኖሎጂ ትግበራ እውን ለማድረግ እንደሚያግዝም ተገልጿል። ወደ መጨረሻው መረጃችን ስናመራ በአሜሪካ ለትዕይንት የቀረቡ የሮቦቶሾች መነጋገሪያ መሆናቸው ተሰማ። ከሰሞኑ በዋሽንግተን ዲሲ በተዘጋጀው ትርኢት ላይ ለእይታ የቀረቡት የሮቦት ሾች የበርካቶችን ትኩረት አግኝተዋል። የአሜሪካን ጦር ኃይል 250ኛ ዓመትን ምክንያት በማድረግ ለበርካታ ወራት ዝግጅት ሲደረግበት የቆየው በዚህ ወታደራዊ ትርኢት ላይ ከ6ሺህ በላይ ወታደሮች፣ የጦር አውሮፕላኖች፣ ታንኮችና ወታደራዊ ተሽከርካሪዎች ተሳትፈዋል። ከዚህ ጎን ለጎን አሜሪካ በሰው ሰራሽ አስተውሎት ቴክኖሎጂ ዘርፍ የደረሰችበትን ደረጃ የሚያሳዩ የሮቦት ውሾች በትሪቱ ላይ ቀርበው ነበር። ኪውጂቪኤስ የሚል መለያ ያላቸው እነዚህ ሮቦት ውሾች በላያቸው ላይ ባለው አንቴና አማካኝነት ከዋና ማዘዣ የሚደርሳቸውን ትዕዛዝ መቀበል የሚችሉ ናቸው ተብሏል። በምሽት ሳይቀር አጥርተው ለማየት በሚያስችሉ ካሜራዎች መሰናክሎችን መለየት የሚያስችላቸው ቴክኖሎጂ የተገጠመላቸው እነዚህ ሮቦቶች ባላቸው የተራቀቀ ቴክኖሎጂ አማካኝነት የጠላትን እንቅስቃሴ መከታተል፣ የተቀበሩ ፈንጆችን በማግኘት ማክሸፍና ለወታደሮቹ ምቹ ሁኔታዎችን ማዘጋጀት የሚችሉ እንደሆነ

የተዘገበው እነዚህ ሮቦቶች ከጠንካራና ቀላል ማቴሪያል የተሰሩ ሲሆኑ በእግራቸው ላይ በተገጠመላቸው አመቺ መረማመጃ ደረጃዎችን መውጣት፣ በኃይለኛ ሙቀት፣ በዝናብና በጭቃ ሳይሰናከሉ ሚዛናቸውን ጠብቀው መጓዝ እንደሚችሉም በትርኢቱ ላይ ታይቷል። እንዲሁም በተፈጥሮ አደጋ ወደ ተጎዱ አካባቢዎች በመሰማራት በጎርፍና በመሬት መንቀጥቀጥ የጠፉ በፍርስራሽ ውስጥ የተቀበሩ ሰዎችን እንዲፈልጉ የሚያስችላቸው ቴክኖሎጂ የታጠቁት እነዚህ ሮቦት ውሾች በሰው ኃይል ሊደረስባቸው የማይችሉ ቦታዎች ላይ ህይወት አድን ምግቦችንና መድኃኒቶችን ተሸክመው የሚያደርሱም ናቸው ተብሏል። ተመልካቾቻችን የዛሬው የምን አዲስ በሳይበር መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ሳምንት በሌሎች መረጃዎች እስከምንገናኝ መልካሙን ሁሉ ተመኘው።